የምታውቀው ገስተው ሁሉ የሆነ ሰው ነው ያስታውሰን። እዛ ቁጭ ብለን እንግዲህ እየተቆላ እየተደበላለቀ ነው ማለት የምንቀሳቀስበትን በጣም እንትን ብሎ ነበር። እጌን እየደከመ ነበር። ሰላም ሰላም፣ ውድ የሆናችሁ የዩቱብ ተከታታዮቼ፣ እንደሚታወቀው እኔ አሁን ኢትዮጵያ ገብቻለሁ። ለአስር ቀን ብቻ ነው የገባሁት ይቺ ለአስር ቀን ገብቼ በየቀኑ ማጋቸውን ነገሮች በቀላል በትንሽ በትንሹ እየቀረጽኩ አስቀምጥላችኋለሁ ማለት ነው። ዛሬ ሶስተኛ ቀኔ ነው። እንዴት ሁለቱን ቀን እንደ እንትን እንዳልኩ ነግራቸዋለሁ። ለመቅረጽ ስላልተመቻቸልኝ ነበር። በመጀመሪያ የመጀመሪያው ቀን አንድ ቀኔ ያው በፍላይት ስላለቀ ምሽት ላይም ስለገባው ኦልሬዲ አንዱ ቀኑ በዚሁ አልቋል። በሁለተኛ ቀኔ ቤተሰቤ ጋር በመሄድ እዛ ሙሉ ቀን በመዋል በመጫወት ጉዳይም ነበረኝ። የሆነ ጉዳይ ጋር በመሄድ ከቶይ ጋር ውዬ አምሽቼ ነው የተመለስኩት ማለት ነው። ዛሬ ሶስተኛ ቀኔ ነው። ሶስተኛ ቀኔ ምን ምን አደረግኩ፣ ምን ምን ሳደርጓልኩ በትንሹ አሳውቃችኋለሁ ማለት ነው። እንደምትወዱት እንደምትማውበት ተስፋ አደርጋለሁ። ቀን ስላለችኝ እህላችንን ማዘጋጀት ለማዘጋጀት ሄደን ገበያ ወጣ ማለት ነው። እሷ እንደምታውቀው ሁሉ ነገር ገዛዛን፣ የሚያስፈልገውን ለአጥሚቱም ለገንፎ ባይገርማችሁ ግን እኔን አንድ ነገር አላሳዘችኝም፣ ቢያለችኝ ይኸው እንደምታ ተሸከሟ ነው። የቴዲ እናት በጣም ምርጥ እናት እኮ ነው ያለችን ያለችኝ ብታየው። ብዙዎቻችሁ ለምንድን ምንድና አንቺ የምትለዋት ለምትሉኝ፣ እሷ አንቶ ብያትም በህይወቴ ማላቅም እንደ እናቴ እንደ እህቴ ነው ማየት ማለት ነው። በጣም ነው የምንዋደደው። እዚህ ጋር እንደምታዩት የናፈቀኝን እሸት እየቆጣጠምን ነው ማለት ነው። ለሁለት እየሸከሸክ ነው ነው በጣም የናፈቀኝ ነገር ቢሆን ደግሞ የኢትዮጵያ ቆሎ ነው። ቆሎ ገዝታ ነበረ። ቆሎችንን ቆርጠም ቆርጠም ቆርጠም እያደረግን ወሬያችንን እየደሰቅን ትንሽ ቆየና ቀጥታ ምንድን ያደረገችው እህሉን ለማስፈጨት ማዘገጃጀት ጀመረች ማለት ነው። በጣም ተመሽቶኛል። ዛሬ ሶስተኛ ቀኔ ነው። ዛሬ ሶስተኛ ቀኔ እንግዲህ የእህል የአጥሚት እህልና የገንፎ እህል ጻርቃን እያዘጋጀች ነው። በዚህ መልኩ እየተዘጋጀ ነው። ቅመሞቹን ገዛስተናል። የበ የአጥሚቱንም የገንፎን ማለት ነው። እንግዲህ ይሄ ሁሉ ነገር ያጥሚት ነው። እሺ፣ ያጥሚት ነው። ኦኬ፣ እነዚህ ሁሉ እነዚህ ሁሉ ያጥሚት ናቸው። አሁን ይቆላል ወይስ ምን? ቦሎቄ አሪፍ ነው። ብታይ ብታይ ይሄ ባቄላ፣ ቁርጤ፣ ሽምብራ፣ ኦቾሎኒ፣ ተልባ፣ ሰሊጥ እንግዲህ ይሄ ሁሉ ቅድም አጥሚት ላይ ብዙ ነው የሚደረገው። ገንፎ ላይ ብቻ ነው ትንሽ ነገር በቃ ለምቀም እና ያው ጻድቃን ካዘጋጀች አስር አመት በፊት ነው። እንግዲህ ባካያ ጊዜ ነው የምታውቀው። ረስተ ሁሉ የሆነ ሰው ነው ያስታውሰን። እዛ ቁጭ ብለን ይሄን ይሄን ግዙ ብለው የሆነ ሰው አስታውሰን። ገዛን ማለት ነው። እና በቀላሉ ወደ ምኑ ተበተነብሽ፣ በቀላሉ ወደ አንድ ሺህ ስድስት መቶ ሰባት መቶ ነው የፈጀብን ይሄ ብቻ ማለት ነው። እና እነዚህ የፈጀብን አንድ ሰባት መቶ በኢትዮጵያ ማለት ነው። እና ቆንጆ ነው ዋጋው ያው እኔ በትንሹ ስላስፈጨኑ፣ ምክንያቱም እኔ አልጠቀምም። አዎ ከዛ በላይ ነው የሚያስፈልገው ግን እኔ እንትና አልጠቀምም፣ ብዙም አልወድም ሲጀመር የአኪያም ጊዜ ብዙ አልተጠቀምኩም እና እንደምታዩኝ፣ ጻርቃን በዚህ በኩል እንደዚህ ቁጭ ብዬ እዚሁ ነው ምግብ የምታስበላኝ። አታስነሳኝም፣ እቃ አታሰራኝም፣ ምንም አታገኝም። እተኛለሁ፣ እነሳለሁ፣ እንቀሳቀሳለሁ፣ ቁጭ እላለሁ በቃ። እና ዛሬ በሶስተኛ ጊዜ ምክንያቱም የመጀመሪያ ቀኔ እንደነገርኳችሁ በበረራ ነው ሰዓቱ፣ ቀኑ ያለቀው። ለአስር ቀን ነው የመጣሁት። በሁለተኛ ቀኔ ደግሞ ቤተሰቦቼ ጋር ሄድኩ። አጋጣሚ ቪዲዮ መቀጻም አልተመቻቸልኝም ነበረ። በቪዲዮ ቀርጬ ለእናንተ አላሳየዋቸውም። እናቴ ቤት ሄጄ ሙሉ ቀን ውዬ ተጫውቼ፣ ጉዳይ ነበረኝ። ጉዳይ ጋር ለጉዳይ ነበር የመጣሁት። በጉዳይ ጋ ሄጄ ተመልሼ መጣ ወደ ቤቴ ማለት ነው። አሁን ደግሞ እንደ ሶስተኛ ቀኔ ዛሬ የእህል ነገሮች ሁሉ ጨርሰናል። የተዘጋጀ ነው ሁሉ ነገር ማለት ነው። እንግዲህ ጻድቃን የእህል እንደዚህ ካዘጋጀች የዛሬ አስር አመት በፊት ነው እና ሁሉን ነገር ስተዋለች እና የሆነ ሰው ነው ያገዘን ማለት ነው። እንደገና አስቧችሁታል። አሁን ይህን ሁሉ ተሸክሜ አሁን እመጣለሁ ማለት ነው እና ይህን ይመስላል የዛሬው ቀን ደስ ይላል ማለት ነው። እኔ ያው በጣም ደስተኛ ነኝ። በሆነ ምክንያት ብመጣ ይሄ እዚህ በሆነ ምክንያት ብመጣም በቃ ይችን ነገር ስላየው እና ስለተመቻቸልኝ ደስ ብሎኛል። ምክንያቱም እዛ በሆኖ እዛው ገዛለው፣ ይወደድብኛል ወይ የምፈልገው አይሆንም። እንደ ራሳቸው አይሆንም መቼም እንደ ቤት የምትፈልጉት ነገር ስትወሉ እና ፈጣሪ ከፈቀደ ያው ድንግል ማርያም ከኔ ጋ ናት። እንግዲህ ይሄን ይመስላል በዚህ መንገድ እንግዲህ እየተቆላ እየተደበላለቀ ነው ማለት ነው። አጥሚት ውስጥ የሚገባው ይሄ ነው። ያው ትንሽ የሆነው እናንተ ብዙ በብዛት ብዙ ነው የሚያደርጉት፣ ግን እኔ ከምጠጣው ማልጠጣው ነው የሚበዛው እና ከአጥሚቱ ትንሽ አርግ ያለው ከገንፎን ነው ከጨመር ጨመር ያልኩት ምክንያቱም ሰው ሲመጣ ሰው ያስፈልጋል በሚል ማለት ነው። እሺ ጓደኞቼ እንግዲህ የዛሬ ውሎዬ ይሄን ይመስል ነበረ። በጣም ደስ የሚል ቀን ነበረ፣ ግን በስማ መንገዱ እዚያ እኔ ከስራ ወደ ቤት ከቤት ወደ ስራ ስለምንቀሳቀስ ብቻ ነው መሰለኝ እዚህ የምንቀሳቀስበት በጣም እንትን ብሎ የነበር እጌን እየደከመ የነበረ በቃ ትንሽ ነገሮች እንትን እያለብኝ ነበረ፣ ግን አሁን ተመስገን ቤት ገብቼ ገኝ ዘግቼ ቆጭ እያለሁ ማለት ነው።